ፍቅርን በበለጠ እንንቱን ወደድኩ አሁኑ ባ ጠበቅ እንኳን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከነገ አልሐምዱሊላህ ለችሁን ዛሬ እንግዲህ ኢደን ከመደም ኩሽና ወጠን በዚህ መልኩ እየተዝናናን እንገኛለን። እስኪ ላሳያችሁ ማለት ነው። ዛሬ ያለሁት እንግዲህ ሞል ነው ሳውዲ እና እንዳንድ ልብሶችን አሳያችኋለሁኝ ላችኋለሁኝ። ተከታተሉ ላችኋለሁ እስከ መጨረሻው። የዋጋውን ነገር ግን አጠይቁኝ፣ የዋጋውን ነገር አጠይቁኝ። ሞል ለመዝናናት ካልሆነ በስተቀር የሆነ ቃለ መግዛት ምናምን የማይታሰብን፣ ምክንያቱም በጣም ውድ ውድ ውድ ነው። ለምሳሌ አሁን ቢጋላ አንድ ሪያል የሚገዛው ውሃ ከሞለ ግን ሲታ ሪያል ከንትን ከጁስ ቤት ከምሳ ሪያል የሚገዛ ጁስ ከሞል ከምሰዋ ሽሪን ሪያል ነው ማለት ነው። አስቡት የዋጋ ልዩነት እና ያው አየር ለመቀየር ለመንቀሳቀስ ካልሆነ በስተቀር ለገባይ አይሆንም አላችኋለሁ። በመጀመሪያ እንግዲህ ኢዳችንን ከመዲያም ኮሽና ወተናል ላችኋለሁኝ ላይክ እና ሰብስክራይብ እየደረጋችሁ እዚጋ እንግዲህ ተ

እንግዲህ እዚህ ትንሽ ከተንቀሳቀስን በኋላ ደግሞ ወደ ውጭ ወጣን እና ደግሞ ወደ ሌላ ሞል እየሄር ነው። እንግዲህ ሩጭ አየር ወጥኩ ነው፣ ታውቃላችሁ የኢትዮጵያ ልጆች መሮጥ እንወዳለን። እና በዚህ መልኩ አየር ቀይረን አላላችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ ጋር ደግሞ እንግዲህ አንዲት እህቴ ጋራ የምታወት ናት ማን ነው ትልቅ እኔ ወይ ነስ? ስለ ነገሩ ነው እኮ አሮጊት ነኝ። ኮሜንታቶሮች ጃሽ ተሻል ምናምን እያላችሁ ነው ምድረክ ልሰድባችሁ ነበር ግን አልሰድባችሁም። ምክንያቱም እናንተ አትንቀሳቀሱ። ምን እንደሚያችሁ አይንቀሳቀስም እንደሆነት እና እዚህ ጋር ምታዩት አባያ ላችኋለሁ። አባያ እውነቴን ነው ማለትችሁ። አባያ ልነግራችሁ አልችልም። እንዴት እንዴት እንደሚያምር አስሌ አስሌ አስሌ አባያ ነው በጣም ደግሞ። ዋጋውን አትጠይቁኝ። ውድ ነው። በዛ ላይ ደግሞ ጥራቱ ለነጋቸውችን አባያ ከፈለጋችሁ ግን እዚህ ቦታ ነው መግዛት ያለባችሁ። ምክንያቱም በሬካሽ የሚገዛ ነገር ያው እድሜ የለውም ማለት ነው። ስለዚህ አንድ አባያ በውድ ብትገዙ እድሜ ዘመናችሁን ያገለግላችኋል። እሺ ሰምታችኋል። ኢትዮጵያ ያው እንደምታውቀው አባያ ውድ ነው። በነገራችን ላይ ያው በምንዛሪው ያው ይመስለኛል ሳስብ። ግን ጥራቷ ጠይቁኝ ነው፣ ጨርቁ እንዴት እንደሚያምር እንደሰላ ሲው ብታጥበት ማይነጭ ማይሰበሰብ፣ ከዛ ደግሞ ከለር የተለያየ ከለር፣ የተለያየ ዲዛይን አለ። ለምሳሌ ዝቅተኛ ያው ዝቅተኛ የሚባለው ደና አሁን እንግዲህ ይህና ባያ እንደምታወት መቶ ሪያል መቶ ሪያል። ያው ግን ብልጭልጩ ይረግፋል፣ ግን ጉማሹ በጣም አሪፍ ነው። ዝቅተኛ እስከ 80 እስከ 70 ማለ ከዛ በላይ ደግሞ ከ130 እስከ አምስት መቶ ሪያል አላባያ ብላችሁ ታምናላችሁ እስከ አንድ ሺ ሪያል እኔ መቼም አንድ ሺ ሪያል አንድ ሺ ሪያል ተውትና፣ ሁለት መቶ ሪያል አውጥቻል ገዛማ ባያ እንዴ ለምን? አይ ላይ አይለበስ አይቀርም እና እንግዲህ እንደምታዩት ነው። እንዴት እንዴት እንደሚያምር ይታያችኋል ብዬ አስባለሁ። አባያው አልዋን አሽከል፣ በፈለገችሁት ከረር፣ በፈለገችሁት ዲዛይን፣ በፈለገችሁት ጉማሽ ሞልቷል። ፍስታን ፍስታን የመሰለ አባያ እራሱ እንደምታዩት እንግዲህ። ይህና አባያ ይህና አባያ ወገብ ስንት እንደሆነ ነገራችሁ እንዴት እንደሚያምር መቶ ሰላሳ መቶ ሰላሳ ሪያል ነው ይህና አባያ አላችኋለሁ። ከዛ እንግዲህ አባያችንን እንገዛልና ደግሞ ዘወር ዘወር ዘወር እንደምታዩት እየተቃናን እየተቃናን ወደ ላይ እና ደግሞ ሌላ እንግዲህ አባያ ቤት ገባን። እዚህ እንደምታወት ታውች ስፋቷ ጠይቁ። በጣም ትልቅ ሱቅ ስለሆነ ያስማርጣል። በዛ ላይ ደግሞ ያው የተወሰነ ዲስካውንት አለ፣ ለኢድ ዲስካውንት አድርገዋል። ኢድ ያላችኋለሁ። ለነጋዴ ምርጥ ነው፣ በጀምላ ለሚረካ እንደምታወች ነው። ቆንጆ ቆንጆ አባያ አለ። እና እንዴት ናችሁ? በተረፈ ሰላም ናችሁ? ከኔ ጋር አልሀምዱሊላ። ያው እንግዲህ ረመዳን ተፈታል እና ሌላ ረመዳን አለቀብን ማለት ነው። እንግዲህ እንደምታውት እዚህ መቶ ሪያል ዲስካውንት አውርደዋል ሰባ ሪያል አለ ሰማንያ ሪያል አለ ዘጠና ሪያል አለ ከሰባ እስከ መቶ ምናምን አለ ዲስካውንት ማለት ነው ዲስካውንት ወጦ ባይዎች እንደምታውት እዚህ ጋር ሶ ሰባ አለ ሰማንያ እና እስከ ሶስት መቶ አምሳ ድረስ አለ ማለት ነው እንደምታውት ነው እንግዲህ ልብሱ ለኢዳችሁ እየገዛችሁ ፏፍሽ በሉ ከዛ እንግዲህ ትንሽ ዟዞርን እና ከዛ ምግብ ቤት ገባን። ል ሞል ታውቃላችሁ። የሌላ አይነት የምግብ የለም የምትፈልጉት፣ በርገር ብትፈልጉ፣ ፒዛ ብትፈልጉ፣ ምን ብትፈልጉ። ከዛ በርገራችን በላና ናላችኋለሁ። እንደምታወት አልሐምዱሊላ ሄዳችንን፣ እንግዲህ በዚህ መልኩ እያሳለፍን ነው ብላችኋለሁ። እኛ ደስ የሚል ኢድ ነው የዘንድሮ ኢድ እናላችኋለሁ። እንዴት ነው ኖነብላ፣ ምንብላ? በርገር የምትወዱ ማለት ነው እኔ በርገር ነው የማወደው። ማለት አረቦች ምግብ የማወደው ነገር በርገር ነው፣ ግን ኢትዮጵያ ሳሄድ እኔ እንጃ የት እንደማገኝ እንትልኛላችሁ። እና በተረፈ እንግዲህ ከዛ ምግባችንን በላን አልሀምዱሊላ። ከዛ እንግዲህ ነው ጫማው ግን ዋጋው አጠይቁኝ አጠይቁኝ። እንግዲህ እንደምታወት ነው፣ ይሄ ሁሉ ጫማ ለሴትም ለወንድም ለሴትም ለወንድም ቆንጆ ቆንጆ ጫማ አሉ። በነገራችን ላይ በጣም ነው የሚያስመርጠው። ደግሞ ሱቁ ትልቅ ስለሆነ በጣም ያስመርጣል ማለት ነው። ዲስካውንትም አለ የተወሰነ ው እንደምታወት እንግዲህ። እች ጫማ አታምረም፣ በጣም ነው የምታምረው። ቆሻሻ ሲይዝ እራሱ እንትንን መወለል ይችላል እንደምታዩት ሌዘር ቆዳ ነው ማለት ነው። ፒንክ አለ፣ ብላክ አለ፣ ነጫ አለ፣ እርሳሴ አለ። እንደምታዩት ነው ከለሩ ማለት ነው። በጣም ነው የሚያስመረጠው ወላሂ። እና እንግዲህ ይህንን ይመስላል የዛሬው ቪዲዮ ይህንን ይመስላል እንግዲህ ከረመዳን በኋላ። የልጆች ጫማ ደግሞ ውይይ ሲያማምሩ ሲያማምሩ እውነት በጣም ነው የሚመምሩት የልጆች ናቸው። እስኪ ጽድት ጽድት ያሉ ጫማዎች ናቸው የልጆች ራሱ ከዛ እንግዲህ እንደምታወት ነው። እዚህም የወንድም የሴትም ው አልዋን አሽካል በከለር ሞልቷል። የተለያየ ዲዛይን ማለት ነው። ከዛ እንግዲህ እንደምታወት እንትን ለሸበጥ ከፈለጋችሁ ደግሞ እንደምታወት የቆዲያ የቆዲያ ጫማ ማለት ነው። ሸበጥ እንደምታወት ነው። እንግዲህ ተመልካቾቼ፣ ይህንን ይመስላል የዛሬው ቪዲዮ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ